ፀሐይ በወጣ ጊዜ እርስ በርሳቸው ደግደኛውን ከመቃብሩ ድንጋዩን ከመቃብሩ አፍ ላይ ማን ያነሳዋልኛ አላሉ። ተቁጠሩም ድንጋይቱን ተነስታ ይዟል፤ እርሷን በጣም ታላቅ ነበረችና ወደ መቃብሩ በገቡ ጊዜ አንድ ጎልማሳ ንጹህ ልብስ ለብሶ በስተቀኝ ተቀምጧ አየና ደነገጡ። መልአኩም እንዲህ አላቸው፣ አትደንግጡ የተሰቀለውን የናዝሬቱን ኢየሱስን

በቡ ሰንበትም ከተነሳ በኋላ ሰባት አጋንንት ላወጣላት ለመግደላዊት ማርያም ቀድሞ ታያት። እርስዋም ሄዳ ከሱ ጋር ለነበሩት ሲያያዝኑ ሲያለቅሱ ሳለ ነገረቻቸው። እነርሱም ግን እንደተገለጠላትና ሕያው እንደሆነ ከሰሙ ጊዜ አላመማትም። ከዚህም በኋላ ከነርሱም ለሁለቱ ወደ ጫካ ሲሄዱ በሌላ በሌላ መልክ ተገለጠላቸው። እነርሱም ደግሞ ሄደው ለባልንጀሮቻቸው ነገሩ። እነርሱም አላመኗቸውም። ከዚህ በኋላ ደግሞ አስራ አንዱ ለምግብ ተቀምጠው ሳሉ ተገለጠላቸው። ስለ ስለ ሃይማኖታቸውም ጉድለት፣ ስለ ልባቸውም ጽናት ገሠጻቸው። እንደተነሳ አይተው የነገሯቸውን የነገሯቸውን አላመኗቸውምና ደግሞ ምን ያሏቸው አላቸው፣ ወደ ዓለም ሁሉ ሂዱ፣ ለፍጥረት ሁሉ ወንጌልን አስተምሩ። ያመነ የተጠመቀ ይድና፣ ያላመነ ያልተጠመቀ ግን ይፈረድበታል። ይህች ምልክት በስሜ ለሚያ የሚያምኑትን ትከተላቸዋለች። በስሜ አጋንንትን ያወጣሉ፣ ወሌላ ቋንቋም እንደ አዳዲስ ነገርን ይናገራሉ፣ የምድር አራዊትን በእጃቸው ይይዛሉ የሚጎዳቸው ነገር የለም። የሚገድል መርዝ ሊበሉ ይጠጡም የሚረፋቸው ነገር የለም። በድውይ ላይ እጃቸውን ይጭራሉ፣ ይጭናሉ ይዳሳሉ ድውያን አሁን ይፈወሳሉ። እየታየስም ከነገራቸው በኋላ ወደ ሰማይ አረገ። ሰማይና ምር አርፋ ዘ ዝም ሰሚያ ለስማ

ያልኋቸውን ቃል አስቡ አልኋቸው። ቃሉን አሰቡ። ከመቃብሩም ተመልሰው ለአስራ አንዱና ለባልንጀሮቻቸውም ሁሉ ይህንም ነገሯቸው። እነዚያ ማርያም መግደላዊት፣ ዮሐና፣ የያዕቆብ እናትና ማርያም ናቸው። አብረቸውም የነበሩት ባልንጀሮቻቸውም ለሐዋርያት ይህንን ነገሯቸው። ይህንም ነገር በፊታቸው እንደ አይምሮ ማጣት ሆነ፣ አላመኗቸውም አሉ

አስጀምሮ ላስጨረሰ ለልዑል እግዚአብሔር ክብር ምስጋና ይገባል፣ ለዘላለሙ አሜን።